ፕሬዘንቴሽን አለቦት? ነገር ግን ያዘጋጁት ፓወርፖይንት ኋላ ቀርና አሰልቺ ሆኖቦታል፣ ወይስ ጥሩ ፒፒቲ ለማዘጋጀት ጊዜ አላገኙም። እንግዲያውስ ለእርስዎ የሚሆን መፍትሄ ይዘን መጥተናል። እርሶ ስራው ላይ ብቻ ትኩረት ያድርጉ፣ እኛ ፒፒቲውን በሚፈልጉት መልኩ አዘመነን እናስረክቦታለን ፕሬዘንቴሽንን ከዚህ ወደዚህ ከዚህ ወደዚህ ከዚህ ወደዚህ በመቀየር ፕረዘንቴሽኖን እናስውባለን። ለማናጀሮች፣ ለመምህራን፣ ለተማሪዎች፣ ለማንኛውም ተቋማት ከስራቸው ጋር በሚሄድ መልኩ በጥራትና በተመጣጣኝ ዋጋ እንሰራለን። ከታች ባለው ስልክ ይደውሉ። ፓወርፖይንቶን ያዘምኑ፣ ስራውን ያቀላጥፉ። ቤን ኦል ዲጂታል ዲዛይን